አብረሽ ልጅ የለም፣ ውሸታን ነው አለ

እኔ አብሮሽ አጋለጠው ግን ውሻቷን ነው። ልጅ የለም ማለት። እኔ ደግሞ በላቸው ነው የምለው። ድምጻችን ማረምዚ ላላችሁ ደሞ ነገ ማለት ነው። ድምጻችን ቀዳችሁ ብላችሁ ሰብስክራይብ አንሱ አላችሁ መታችሁ። እናንተማ ክፉ ናችሁ፣ አውቃችኋለሁ። ዛሬ አመት ከሁለት አመት በፊት ዩቲዩብ ማለት

የአሁኑም ደግሞ አንዴም አላስነካውክም። አንዴ በስህተት አባቴ ምንም ይሁን ግን ደግሞ እኩል ነው። የመጀመሪያ ምንም አይነት እንትን የለውም። እዛ ቢሆን ገብቼብሽ የሆነ ነገር እኔ ጋ ስትመጣ አንዴ አላስነካውቅም ለማለት ያክል ነው። ባይ ደግሞ

ፎሎችሁን እመልሳለሁ ብቻ ጻፉልኝ። ፎሎ ብቻ ፋሚሊዎችን ሁላችሁን ፎሎ ማድረግ እፈልጋለሁ። እየገባችሁ ጻፍ ጻፍ ጻፍ አድርጉልኝ። በጣም ነው ወዳችሁ። እንዴ በጣም ነው ማመሰግናችሁ። ከሌሊቱ 6 ሰዓት ሆና ተቸገርኩኝ እኮ የኔ ብርቆ ሩታዬ መቼም ደግሞ መታችሁ እኮ ትሳደቃላችሁ። ነገ ቪዲዮ ለቅላችኋለሁ። አንድ ሲዲብ እንዳላይ። ብርቆ እንዲህ ስለ ጌሙ አታውቅም ልጅቷ። እንዲህ ነው የምናስወጣ ብለን እንዳወራ ነው ይሄው አስወጣ። ኤኒዌይስ፣ ምናምን ብዙ እንትን ይበዛባችኋል ታውቃላችሁ። ውጊያ ይበዛባቸዋል። እኔ አሁን በኔትወርክ ብትሉ በአምስት መቶ ብሩ ብትሉ የውጊያ ማዕት ነው ወቃ ታውቃላችሁ። በዚህ በዛ በዚህ በዛ እንዳላሸንፍ ያተዋጋኝ የለም። ደግሞ እሱ ወጥቶ ፈርታ ነው። ማነው የሚፈራው? እኔ እኔ አይደለም። አሸንፊ ተሸንፊ አልፈራም። እሺ ለማንኛውም ልንገራችሁ ብዬ ነው። ዩኒቨስቲ የእኔ ፋሚሊዎች እንደዚህ ናቸው። እንዲህ ነው የሚያኮሩት። እሺ አውርታ አይደለም፣ በተግባር ነው የሚያኮሩት። እሺ ልንገራችሁ ብዬ ነው ለማንኛውም ይኔ ፋሚሊ ውድድ ነው ማድረጋችሁ። እሺ በጣም ነው የምወዳችሁ። እግዚአብሔር በእርግጠኝነት መጀመሪያ ማለት ነው እና አይ ቲንክ ሶስተኛን ሲያዩት አራተኛን እንድገም ስንባባል ፈሩ መሰለኝ። ለአራተኛው ቤስቶፍ ስሪ እንድገም ካለ ኦኬ አልኩኝ። ቤስቶፍ ስሪ ለሁለተኛ ጊዜ የደገምን ሶስቱንም ሳላስነካ በዜሮ በባዶ አስወጥተናል። ሶስተኛው ላይ ምን ነበር ያለው? ሲመጣ ሶስተኛውን አጫውተን ገፍትረን እናስወጣል። ማን ነው ገፍታሪው? ማን ነው ተገፍታሪው? በተግባር ገፍትረን እናስወጣለን ነው የምናሳያችሁ። ኤኒዌይስ ይሄን ለማለት ነው። በጣም ነው ወዳችሁ፣ በጣም ነው ማመሰግናችሁ። የእኔ ፍቅር ምስራት፣ አመሰግናለሁ። የእኔ ማር፣ እኔ ምን ልበላችሁ? ምን ላውራ? እውነት እግዚአብሔርን በጣም ነው ደስ ያለኝ። በጣም የኔ ውድ ፋሚሊዎች በጣም ነው ያኮራችሁኝ። እኔ እንጃ ምን ብዬሽ እንዳትረዳችሁ። እሺ እተኛለሁ፣ በቃ ተኝ ውዴ። እተኛለሁ አሁን አሸንፍ ያለው ደራ በደንብ አድርጌ ነው እንጂ የምተኛው በዚህ እየተቀላበጥኩ በዛ እየተቀላበጥኩ ሳልስማ መለጠኝ በሁሉም ቦታ እንድ እየተገለባበጥኩ በደስታ ነው የምተኛው ዛሬ፣ በደስታ በሆዴ ራሱ እንዳጠኛ እኔ አለብኝ መወዳችሁ በጣም ነው ያደረጋችሁኝ። በጣም ነው ያሳቃችሁኝ። እኔ የሚላችሁ አንዳንድ ሰው ቤት ግን እንዴት ናቸው ደህና ናቸው ቼክ አድርጉልኝ እስቲ አልቀረብሽም ሩት ተማሪያምን ካንቺ አይድም ደግሞ አንደኛ አመጣጥሽ ስለምናቅ አይድም ካንቺ ቼክ አድርጋችሁ ና ለምን ወሬ ሹክ አትሉኝም እዚህ ጋር እንዴት ናቸው ደህና ናቸው ውሃ እየጠጡ ነው ሻይ ነው፣ ቡና ነው፣ ምን ይምጣላቸው? እኛ ቤት ብዙ ነገር አለ። ምን እንታዘዝበሉልኝ። አምላክ ያክብርልኝ ፈጣሪ። እውነትሽን ነው። ምንድን ነው ዛሬ ቀኑ? ማክሰኞ ነው አይደለ? ማክሰኞ ወይም ሰኞ፣ ሰኞ። እና ታዲያ ዛሬ ጾም የለም። ወተት ምናምን ፈለግ ፈለግ እናድርጋ? ወይ ኦሞፕራዞል ቶፖፕራዞል ምናምን ምናምን የሚባሉ የጨጓራ መድኃኒቶች አሉ ልስጣቸው። ሙድ ወተት ቆንጆ ነው። ወተት በነገራችሁ ላይ ተልባ ቆንጆ ነው። ጠጡ። ለጨጓራው ጥሩ ጥሩ የሆኑ ነገሮች ምን አለ መሰለች። ሌላ ደግሞ ውሃ ራሱ በጣም አሪፍ ነው። ውሃ ጠጡ። አብሽ ያው ትንሽ ተው ከበድ ይላል መሰለኝ። አብሽ ጠጡ። በጣም አሪፍ ነው። ጠጡ። እሺ ቆንጆ ነው ሲሉ ሰምቻለሁ። ጠጡ። አዎ ተልባ ተልባ ብያለሁ። ይሄን ፍቅር ከስር ተልባ እያልሽ እየጻፍሽ ግን አዎ ተልባ ቆንጆ ነው። ግን ይኸውላችሁ፣ እናንተ እኮ እዛው አካባቢ ስለሆናችሁ ማለት እኔ ከዚህ እዛ እስከምልክ ድረስ ወይ ሊበላሽ ይችላል። በእርግጥ አይበላሽም፣ ወይ ሊበላሽ ይችላል ወይ ደግሞ የሆነ ነገር ሊሆን ይችላል። ግን እናንተ ለምን አታቀብሏቸውም? አልወጣም ማለት አንቺ ጋር ሆኖ ባይመቸው ራሱ ገረመኝ ነበረ። የምሬም ምርጥናት እኮ ነው ያገኘው። ደግሞ አብሮብሻል ታየ። ዛሬ ምንድን ነው? ውበቱ እንደዚህ ሁሌ ነው እንዳማረ ያለ ከላይ እና እና ደስ ይላል። ግን የኔ እናት ደስ ብሎኛል የምር ስላየሁሽ። ሰላም፣ እወድሻለሁ። አማርኛ መስማት እንጂ መናገር አይችልም።

ሁል ጊዜ ፍንድቅ ድቅ ድቅ ድቅ ስቀሽ እንድትነጭ ነው የምንፈልገው። ለሰከንድም እንዳይከፋሽ ቅቤ ያለችሽ ነው እና በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። የኔ እናት የኔ ዓለም ኑሪልኝ። ፈጣሪ ይጠብቃቸው፣ አንቺና ውድ ባለቤትሽ የኔ ወድ እና በሰላም ተገላግለሽ ደግሞ ደስታችን ሙሉ ያድርግልን። እንግዲህ ሴት ስንጠብቅ ወንድ ሆነ ተገኘ፣ እንግዲህ የእናቱ መከታ ነው። አሸነፍሽ ብዬ ማለት ነው አንገትሽን ስትደፊ ወሽመጤ ቁርጥ ብሎ ተቃጥዬ ነበረ። ሁለት አንበሳ ከነልጁ ነበረ ነበር ወላ ማለት ነው። ኔትወርክ መድረሰብኝና ያው ትናንሹም ማሳውም ምናምን ብሎ እንግዲህ ብቻ ስላሸነፍሽ ደስ ብሎኛል። ብትሸነፊ ራሱ ኖርማል ነው። እኔ ይሄንን አላከብደው። ግን እናንተ ደግሞ በቃ መጨረሻ ላይ ታሪክ ሊሰራቸው በጣም ያስገረማችሁ ቢሆንም በጭራሽ ስቀሽ እንድናይሽ ነው ምንፈልግኛ ስላለሽ በጣም ደስ ብሎናል። ሁሌም ሳቂልን ኖሪልእሽኒማ አመሰግናለሁ። በጣም እሽማየ ብስራትዬም አመሰግናለን። ሩቲም ሁላችሁንም ግቢና ብዙዎች አሉ። በሀሳብ በሁሉ ነገር አንቺ እንድታሸንፊ አንቺ አንገትሽ ቀና እንድታደርጊ ከጎንሽ የቆም

የሆነ ቀን አመቻቸ ዛ ሼር እያደረጉ ናችሁ። ከዛ በኋላ እንሰበሰብና በደንብ እንጫወታለን እናወራለን፣ ምናምን ችግር የለው አይ በዚህ አጋጣሚ ማለት ነው እንትን ባልና ሚስት ላያያቸው እንዳትሉን፣ እኛ ባልና ሚስት እኩል ነው የምንወዳቸው። እሺ አይነ ውዶች፣ እንግዲህ አብርሽ ማለት ሩቴ ናት፣ ሩቴ ማለት አብርሽ ነው። ጊዜው ሊታረቁ ይችላል። ነጌጥበት ሽ ኔ ውዶች እና ማንም እንዳይቀይምን እኔ ሁለታች ስለሆንኩኝ ሩትየ ማለት ነው ማንም እንዳይቀይምኝ እዚህ ጋር ስላስተላልፍ መልእክት። ስለዚህ ኮሩ ብዬ ነኝ ደጋፊ ነው እንጂ አብረሽ ብዬ አይደለም ደጋፊዎች ስለፈኮሩ ግን ሩቲ አንገት እናስደፋለን ስላሉ መድፋት እንደሌለብሽ መድፋት እንደማትች

የዛኔ እኮ ነው አብረሽ እኮ ያሸነፈ እኮ በዛ ቅጽበት እኮ ነው። እስከምንዘጋጅ ወተሻል እንዴ! የመጀመሪያው ጋሽተን ወጣሽ። ከዛ እኛው ዞር ደግሞ በፍጥነት ስትጀምሩ እኛ ወደኋላ ዘገየ

ወተት ያስፈልገዋል እንዳይነሳ አድርጋ ኮኔ ቀጠቀጠችው። እንዴ እኔ

እኔ ደግሞ እዚህ ውስጥ ያለውን መስሎኝ አይ ስለ እሱ ምን እሱማ ሥራሽ ነው እኔ እዛ እዛ ሰፈር የማይመለከተኝ ጋር ነው